ፉፉዬ ሶፊን እየተንከባከባት ሶፊን በጣም ደስተኛ ሁና ያለፈውን ነገር ረስታ ምናምን በቃ ደስተኛ ሁነው ጥሩ ጊዜ እያሳለፉ ነበር እያየ ናቸው። ከዛ በመሀል አኗዋር መጣ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። እንግዲህ የኛ ልጆች ዛሬ መጥተዋል ማለት ነው። ትናንትና እውነት ለመናገር በቶፊቅ ቤክ ቤት በጣም ጠብቀናቸው ናቸው ነበር፣ አብዛኞቻችን ግን አልመጡም። ያልመጡበት ምክንያት ዛሬ ገብቶኛል። ያው ቶፊቅ ስለታሰረ ነው። ቶፊቅ ያው ስልኩ ዩቲዩብ በስልኩ ስለሆነ ቪዲዮ መቀረጽም ሆነ በስልኩ በዩቲዩቡ ምንም አይነት ቪዲዮ መልቀቅ አይችልም ከታሰረ ማለት ነው። ስለዚህ ስለታሰረ ነው። ለካ ትናንት የጠፉት ያማላ ያማለ። ዛሬ መንጣታቸው እጅግ በጣም ደስ ብሎኛል። የኔ ውዶች እንግዲህ ፉፉዬ ሶፊን እየተንከባከባት በቃ ቁስሏን እያ ያከመው ልቧን እየጠገነው ነው። በቃ ያለፈው ነገር እንድትረሳ ምንም እንዳልተፈጠረ እንደ ኖርማል ነገር አስበው ከፉፉዬ ጋር ደስ የሚል ጊዜ እያሳለፉ ነበር። ሲጨፍሩ ነበረ፣ አበባው ምናምን ነገር በቃ ተፈጥሯዊ ነገር መዓዛ ወደ ልቧ እንዲገባ ምናምን በቃ ብዙ ጥረቶችን ሲያደርግ ነበር እሷን ለማስደሰት። እሷም ደግሞ እጅግ በጣም ደስ ብሏት ከሱ ጋር ጥሩ ጊዜ እያሳለፈች ነበረ። ቶፊቅ የሚባል ግለሰብ ረስታ ነበረ። ለማንኛውም ደስ የሚል ነገር ነበረ። ነገር ግን ያው ቶፊቅ ይፈታ፣ በቃ ይበቃዋል ማለት ነው። አንዱ ለቀን ከታሰረ ይበቃዋል፣ ይፈታ። ይኔ ውዶች እና ሶፊዬ እና ፉፉዬ ሌስጎ ጉዞ ወደፊት። አኗሪ ደግሞ እንኳን ሰላም መጣ፣ ዌልካም፣ ወንድማችን እንኳን ተቀላቀልክ ማለት ነው። እና በርቱልኝ፣ ጠንክሩልኝ፣ ስሩ፣ አታቋርጡ፣ እንዳትቀሩ። ያው ትናንትና ሲቀሩ የሆነ በቃ የብዙ ሀሳብ ውስጥ ገብቼ ነበረ። ምናልባይ በቃ በቅቷቸው ይሆን እንዴ ምናምን ነገር በቃ ደስ ብሎን ነበር። በነገራችን ላይ ያው ሁላችንም በጀመሩት ነገር እጅግ በጣም ደስ ብሎን፣ ይበርቱ ይጠንክሩ የሚል ሀሳብ እየሰጠን ነበረ ሁላችንም እና ትናንትና ቅርት ሲሉ ድንገት ወይ አቋረጡ በቃቸው ወይስ ምንድነው ምን ተፈጥሮ ይሆን ምናምን ብለን አስበን ነበረ ያው ለካ አሁን ሲገባኝ ቶፊቄ ስለታሰረ ነው ማለት ነው ቶፊቄ እንግዲህ እምትበላው ምስር ነው ምስር በእንጀራ ነው ምስር በቂጣ ነው አሉ። እንግዲህ ማለት ነው እሱ ይሁን ሌላ ምን ይባላል በሰላም እንደምትወጣ ተስፋ እናደርጋለን ግን ሶፍዬ በጣም ደስተኛ ሆና ነበረ። ዋናው ሴት ልጅ ደስተኛ ትሁን። ፉፉዬ ሴት ልጅ ደስተኛ ማድረግ ይችልበታል። ጎበዝ፣ ጠንካራ ልብ፣ በቃ በፍቅር መያዝ የሚችል ሰው ነው። ማን እንኳን የተጎዳን እንኳን የተሰበረን እንኳን እየተሸወደን የተታለለን፣ ታመመን ሰው ይቅርና ጤነኛን ሰው ለራሱ በቃላ በጣም ደስታን የመጨመር አቅም አለው። ፉፉ ጎበዝ ልጅ ነው በነገራችን ላይና፣ ሶፊን በጣም ሲንከባከባት ነበረ፣ በጣም እሷም ደስተኛ ነበረች እጅግ በጣም ማለት ነው። እና ደስ በሚል ቪዲዮ ነው የመጡልን ዛሬ በፉፉዬ ቤት እና በጣም ደስ ብሎኛል እውነት። ትናንትና ሲቀሩ የሆነ ነገር ከዩቱብ የሆነ ጉድል ያለ ነገር ያለ ነበር ይመስለኝ። እናንተ ለካ ሰው እንደዚህ ስትከታተሉት ሰው የሆነ የምትወዱ ሰው ሲኖር በቃላ፣ ምን ቢመጣ ማን ቢለቅ ማን ቢለቅ ያ የምትወዱ ሰው ካልመጣ የእውነት የሆነ ቅስቅስ ነው የሚልባችሁ ሚዲያው። የእውነት እኔ ቲክቶክ ላይ ብዙም አይደለሁ፣ ዩቱቡ ግን ሰው ከቀረባቸው የሆነ በቃ ቅዝቅዝ ነው። ለምን ሰላሳ ያም ያም ያም ቪዲዮ ቢለቅ የምትወዱ ሰው ወይም የምትፈልጉት ወይም ማየት የምትፈልጉት ሰው የምትጓጉት ሰው ቪዲዮ ከቀረ የሆነ ቅዝቅዝ ነው የሚልባችሁ፣ ዘጭ ረጭ ነው የሚልባችሁ። ዩቱብና ትናንትና እኔ ዘጭ ረጭ ነበር ያለብኝ ምንም የሆነ ቅዝቅዝ ነበር ያለብኝ ማለት ነው። በነገራቸው ላይ ብዙ ልጆች አሉ መወዳቸው ግን ደግሞ በቃ እነሱ እነ ቶፊቅ እነ ፉፉ እነ ሶፊ ስለቀሩ እንትን ደብሮ የነበር ትንሽ፣ ግን ዛሬ መምጣታቸው እጅግ በጣም አስደስቶኛል። እና ደስ ይላል ማለት ነው። እንግዲህ ያው ሶፍዬ ሐሳቧ ወደ ፉፉ እንደሆነ ወይም ከፉፉ ጋር ጥልቅ ፍቅር ውስጥ እንደገቡ ከሁኔታቸው መረዳት በጣም ቀላል ነው። ምክንያቱም ማለት ሶፍዬ አሁን እንትን አኗር ሲያናግራር ራሱ በጣም ቆፍጣና ሆና እኔ ሴት አደለሁ እንዲ እህት የምትለኝ እስከዛሬ ዝም ብለህ ነበር እንዴ እህት ቢሆንስ ገል ወይ ቢሆንስ ምናምን ነገር እያለች ነበረ ማለት ነው፣ ለአንዋር ለራሱ አንዋርም እንግዲህ የሚካበር ነገር አይደለም፣ ያደረገች ነገር ምናምን እያል ነበር። ያደረጋት ነገር ማ አይካበዳል፣ አንዱ በእንቅልፍ መዳኒት ሲያስተኛ፣ አንዱ ደግሞ ጥሩ ማዕዛ ያለው ሽታ አበባ፣ ቀይ አበባ መጥቶ የኔ ፍቅር ለአንቺ የሚገባሽ እኮ የእንቅልፍ መዳኒት ሳይሆን እንደዚህ ወደ ልብሽ የምታስገቢው ጥሩ መዓዛ ያለው ሽታ አበባ ነው በማለት አበባውን ይሰጣታል። ፉፉዬ ማለት ነው እና ተመልከቱ እንግዲህ አንዱ ጋ ብትጎዱ አንዱ ጋ አትጎዱ ማለት ነው። አንዱ ሊጥላችሁ ቢሞክር አንዱ ሊጥላችሁ አይሞክርም። ሊያነሳችሁ ባይሞክርም እንኳን ሊጥላችሁ ግን አይሞክርም ማለት ነው እና ሁሉም ሰው አንድ አይደለም እና እንግዲህ ቶፊቄ እንደሰራው ስራ ነገር ግን ፉፉዬ በቃ ያንን ጊዜ እንድትራሳ ቶፊቅ ያደረጋትን ነገር እንድትራሳ፣ በቶፊቅ በቃ ቶፊቅ ሶፊ ላይ ያደረገውን ነገር ሁሉ ሶፊ እንዳታስታውስ ሙሉ ለሙሉ ልቧን ከፉፉዬ ጋር እንድታደርግ ፉፉ በጣም ትልቅ ጥረት ላይ ነው ማለት ነው። በጣም በጣም ትልቅ ጥረት ላይ ነው። ሙሉ ለሙሉ ልቡን ልቧን እሱ ጋር እንድታደርግ ማለት ነው። እና ይሳካል ፉፍዬ። ሶፊም ደግሞ እንግዲህ ልብሽን ወደ ፉፍዬ እንዳደርሽ እንዳደረክሽ ተስፋ እናደርጋለን። ያው እንግዲህ እና ልብሽ ሸርተት ካላለ ትንሽ ማለት ነው ወደ ወደ ቶፊቅ ለማንኛውም እንግዲህ ያው ተመካከሩበት፣ ተወያዩበት፣ ተስማሙበት ማለት አንድ ሰው ያው እዛ ስለታሰረ ያው እዚ ጋር እንትን የሚባል ነገር አይኖርም። ገብቷቸዋል። ለሶፊም ሆነ ለፉፉ የሚጨምረው ነገር የለም። ስለዚህ ለተወሰነ ቀናት ያደረገው ነገር ስህተት እንደሆነ እንዲገባው እንደዚህ ከታሰረ ይበቃዋል። ይፈታ። ከዚህም በኋላ በመሀላችን እንዳይገባ በሶፊ በፉፉዬና በሶፊዬ መሀል እንዳይገባ የራሱን ህይወት ማየዝ ከፈለገ ይያዝ፣ ማየዝ ካልፈለገ በላጤነት መኖር ከፈለገ ደግሞ በላጤነት ይኖር። እንደፈለገ ብቻ በመሃላችሁ እንዳይገባ። እናንተ ፍቅራችሁን አጣጥሙ። ብዙ ነገር እንጠብቃለን። ከናንተ ወደፊት ሰርግም። ምን ሽማግሌ ተልኮ ሶፊ ቤት ከዛ በቃ ምናምን ብዙ ነገሮችን ቀለበት አድርጎላት ምናምን ኒካታስሮ ምናምን በቃ ብዙ ብዙ ነገሮችን ማየት እንፈልጋለን ማለት ነው። ከፉፉና ከሶፊ እነዚህ ነገሮች ማየት እንፈልጋለሁኝ። በደንብ መስራት አለባችሁ። በደንብ መጠንከር አለባችሁ። በደንብ በደንብ በደንብ ከም እንትን ከምትሉት በላይ ጠንካራ ሆናችሁ መስራት አለባችሁ የኔ ውዶች። እና በርቱልኝ፣ ጠንክሩልኝ። ሌስጎ ጉዞ ወደፊት፣ እኛም አለን፣ ከጎናችሁ ነን። እንደዚህ አንድ ቀን እንኳን ስትቀሩ ምን ያህል እንደሚደብረን ያው ከሁኔታችን መረዳት አያቅትም። ቲክቶክ ላይም ወዩ ወዩ እንላለን። ዩቱብ ላይ እንኳን ወዩ ወዩ ማለት ባይመችል ቲክቶክ ላይ ወተን ማለት ነው። ስትቀሩብን ወዩ ወዩ እንላለን ማለት ነው። ምክንያቱም እዛ አጭር ቪዲዮ መለቀቅ ስለሚቻል ማለት ነው እና ስለዚህ ስትቀሩ ትናፍቁናላችሁ። ስትቀሩ ቅር ይለናል። ስለዚህ ሳትቀሩ ስሩልን፣ ጠንክሩልን። ቶፊቅም ይውጣ ይስራ። ከእናንተ ጋር ተቀላቅሎ መስራት ከፈለገ ይስራ። አይ ደሞ እኔስ ለብቻ ወይም ከሌላ ግለሰብ ጋር ወይም ደግሞ የራሴን ህይወት ይዤ ከሌላ ሴት ጋር መስራት እችላለሁ ምናምን ካለም ስራ ብቻ ጠንክሩ። ዋናው መስራታችሁን ነው የምፈልገው። ስሩልኝ፣ ተለወጡልኝ፣ ቁም ነገር ቁም ነገር ላይ ድረሱልኝ፣ ቁም ነገረኛ ሆኑ። በጥቅሉ የሰው ልጅ ቁም ነገረኛ ሲሆን እጅግ በጣም ደስ ይላል ማለት ነው። የሰው ልጅ የሆነ አሰባችሁበት ቦታ ሲደርስ እጅግ በጣም ደስ ይላል ና እንሻላ አሰብኩበት ቦታ ትደርሳላችሁ ማለት ነው። ያው የራሳችሁን ማሳብ ሊኖር ስለሚችል እና እንደዛ ነው ላችኋለሁ። ውድ የአገሬ ልጆች እና ብርቅየው እና ብርቅየው ብርቅየው ሶፊና ፉፉ አሪፍ ጊዜ እያሳለፉ ሙያዋንም እያቀመሰችው ነበረ ማለት ነው። ምን ምግብ ነው ግን ይሳችሁታ ምግቡን እኔ አላየሁትም። ምዝሮ ሲያጎርሳ ስታጎርሰው ምናምን ምናምን ሙያዋንም እያቀመሰችው ነበር። የእንትን የሶፊ ሙያ ደግሞ አዙሮ ይጥላል ነው የሚባለው። በጣም ጎበዝ ናት በሙያ ምናምን ይባላል ማለት ነው። ቅመም የሆነች ልጅ ናት በሙያ ነው የሚባለው። እንግዲህ ያው አለ ገጥሞት አልፎ ፍዬ ማለት ነው። ገጥሞ አልፎ ፍዬ ማለት ነው። ወንድ ልጅ ፎዱን ተፎዱን ከሞሉለት ያው ምናምን ይባላል። ተቀለር ነው ለማንኛውም እና የመቻቹ ውድ ሀገሬ ልጆች እስከመጨረሻ እየተከታተላችሁኝ እጅግ ከልብ አመሰግናለሁ። እያላችሁበት በሰላማችሁ ብዙ ትረፍ።